ስደተኝ ራበኝ፣ ጠማኝ ሳይል አንድያ ነፍሱን ለመስጠት የቋመጠ ትውልድ አላፈራንም ማለት አይደለም። በራሱ የአገዛዙ የሰራብን ግፍ ላለፉት አርባ አምስት ዓመታት በአማራ ሕዝብ የተገፋው የተሰራብን ግፍ አንዱ ትልቅ ገፊ ምክንያት ሆኖ ወደዛ እንደከተተ አውቃለሁ። ትልቁ ያንን መሰረትም ልክድ አልፈልግም። እሱንም ዲና ያርጌ አልተነሳሁም። ዛሬም ያለ ግን እንደዚያ አይነት ቆራጥ የሆኑ ወጣቶቻችንን ጀግኖቻችንን ልጆቻችንን ደግሞ በተፈለገው የአደረጃጀት መጠን በተፈለገው ፖለቲካዊ እውቀት የመረጃ እውቀት መስጠት ባለመቻላችን ደግሞ ሉስ እናደርግ ደግሞ የቀረናቸው የሉም ማለት አይደለም። ይህንን እርስና ይህንን ቀደም ለመጨረሻ ላይ እንዳነሳኸው ይጠቅማል አይጠቅምም እነዚች የሚሰጡት ያልከኝ እንደሆነ በሁለት መልኩ ነው የምናየው። አንዳንዶቹ ፐብሊክ ፊገር ነን ብለው ይሄደዋሉ። እኔ ይቅርታ አድርግልኝ፣ ስንቴ እንደምታየው መካደን ከተነሳለት አላማ እና ግብ ውጭ ሆነው ከተነሳለት አላማ እና ግብ ውጭ ሆነው የአማራን ሕዝብ ቀብድ አስይዘው ሲሰልሉ አብሮ ታጋይ መስለው በአመራርነትም በአባልነትም ይህንን በተለይ ደግሞ የትጥቅ ትግሉን አውቀው ፖለቲካሊም ሴራውን ተረድተው ጫካ ውለው ያድራሉ። እነዚህ አማራ ህዝብ አለኝታዎች ናቸው፣ መሪዎች ናቸው ብለህ ተስፋ ያደረክባቸው ትግሉን ጥለው ሲሄዱ ለእነዚህ ማሽሞንሞኛ ሚዛና የሆኑ ቃላትን አይ ሱኮ ተገፍቶ ነው እንትና እኮ እንትና አባሮት ነው እንትና እኮ እንዲሆኑ ነው የሚሉ ቃላትን መጥ እነሱ ከርተው ከሄዱት በላይ ከርተው ከሄዱት በላይ የግል ምልከታዬ ነው ትልቁ ህመም ትልቁ የአማራ ህዝብ ክህደት የሚሆነው ከርተው የሄዱ አካላትን ለነሱ ያደረጉትን ነውር ለመደበቅ የምናደርገው መጋጋጥ ነው ማለት ነው። ይሄ እንደ ነውር መታየት አለበት። ከበደን ካለም አለሙን ከመንቴ ሰዓት ላይ የዚህ ነውር ባለቤቶች መወገዝ አለባቸው በታሪክም ጥቁር መዝገብ ላይ እንደሚጻፉ የአማራን ህዝብ በካሃዲነት በባንዳነት አጉል ስም ሊያሰጡ እንደሚችሉ የኛ ባህል የነበረ የቆየ ታሪክ አለመሆኑን ዛሬ ግን በገንዘብ በሆዱ ሊሆን ይችላል። ሌላ ተልዕኮ ይዞ ሊሆን ይችላል። ጥቅም ፍለጋ ሊሆን ይችላል። ዋሪበር በየትኛውም ሚንስ መጥተው የፋኖ የተነሳለትን የትግል ዓላማና ግብ በደንብ ተለይተው የራስን የመከላከል ከመጨፍጨፍ አደጋ ከዘር መጥፋት ሀገርን ከፍትና የመታደግ መሆኑን አውቀው ሄደው እጅ ለሚሰጡ ቡድኖችና ግለሰቦች እነዚህን ለማስታመም የሚደረገው ነው አደገኛው ህመም አደገኛው ሌላው ችግር ሊበትንብም የሚችለው ሰራቤቱን ባይዘው ወይ ስንቴ እነዚህ ሰዎች በልኩ ለምሳሌ እኔ ጋዜጠኛው ግድረስ ከፍቶ ከሄድና ላገዛዙ እጅ ከሰጠ ሆኖም አያውቅም፣ እንጂ እኔም በደረሰብኝ መከራና እኔ ራሴን ምሳሌ ማድረግ ይችላል ሄጀ ከከዳው ልወቀስ የሚችለው የኔን ባንዳነት እኔ የሰራሁትን ነውር በደንብ አርገህ አጋልጠህ ነውር መሆኑ የአማራ ባህል አለመሆኑ መፍራት በገንዘብ መገዛት፣ በሆድ መገዛት፣ የኛ የቆየ ታሪክ አለመሆኑ በአግባቡ አስረድቶ፣ በጥቁር መዝገብ ላይ እነዚህን ሰዎች ጽፎ፣ ሌላው እንዳያስበው ማድረግ ያንተ ጉዳይ ነው እንጂ ከበደ ሲሄድ አይ እንትና ስለገባው ነው፣ አለሙ እንዲህ ስላደረገው ነው፣ የሆኑ ቡሮች እንዲያምፀውበት ነው። ይህ አለም ካሽቆረመም ነው አደገኛ የሚሆነው፣ ሌላውንም ሰራዊት የሚንድብህ፣ ለሌላውም እንደዚህ አይነት ሰበብ እየፈጠረ እንዲህ አይነት ሰበብ እየፈጠረ ጤናም አስተሳሰብ ያለው ሁሉ ነገር ለአገዛዙ እጅ እንዲሰጥ መንገድ የምትከፍትለት ይሄ መጥፎ ኔሬሽን ነው። ትርክቱ ነው አይዲያው ነ አደገኛ መሄዱ አይደለም የግለሰቡ እጅ መስጠቱ አይደለም። አንድ ሰው ሁለት ሰው ቀርቶ ዛሬ ሁለት መቶ ሶስት መቶ በሺዎች የሚቆጠር እጅ ቢሰጥ የአማራን ትግል ወደ ኋላ ሊመልሰው አይችልም። ይህንን ጠላት ያውቀዋል። እጅ የሚሰጠውም አካል ያውቀዋል። ትልቁ በሽታ ግን እንደዚህ ቆርጠው የሚሄዱ አካላትን በልካቸው አዋርደን ነውር መሆኑን የሚገልጽ የሚገልጽ አቋም ባለመያዛችን ያንን ሀሳብ ተቀብለው ደግሞ ትንሽ ሲከፋቸው ሲርባቸው ሲጠማቸው ተልዕኮ እንኳን ባይኖራቸው ዳሩ ሲጠማቸው ሲቸገሩ የሆነ አደረጃጀት ላይ ጥፋት ሰርተው ወይ በስርቆት ወይ በሌላ ኖር በሆነ ነገር ተጠርጥረው ሊቀጡ ሲሉ የያዟትን መሳሪያ አንጠልጥለው እየሄዱ እንዲገቡ መንገድ የሚከፍተው የኛ አስተሳሰብ ነው። ያ ኔሬሽን፣ ያ የነግለሰቦች ለመሪዎች የሚሰጣቸው አሁን ከለላና ሽፋን በቀጣይ ሌላውን ሰራዊት ሌላውን አመራር እንዳያበላሸው ሰጋል። ስለዚህ ችግር የሚኖረው ይቱ ጋር ነው፣ እዚህ ጋር ችግር ይኖረዋል። መሄዳቸው እነዚህ ሰዎች ክፋት አለው ወይ የለውም? ይሄ በዓለም ታሪክ በዓለም የትግ ታሪክ የትጥቅ ትግል ስታደርግ ቅድም ያልኩን እነዚህ ፐርሰናል ኦፍ ፍሪደም ካሌጅስ የምንላቸው ወይም ይሄ ጥሩ ታጋይ የነጻነት ታጋይ የትጥቅ ታጋይ ሊያሟን ላይ የሚገባቸውን ኳሊቲ የሌሉት አካላት የማይደፍርስ ለስ ያልሆነ የማይጸና የሚደክመው የሚራብ የሚጠማ ዝም ብሎ ትግሉ በቀላሉ ያልቃል ብሎ ደግሞ ድንገት የገባው ሁሉ እየተግበሰበሰ ሊሄድ ይችላል። ነገር አንዱ ይሄ መንገድ ላለፉት ሁለት ዓመታት የመጣንበት መንገድ እነዚህን ፊልትሬት እያደረገ እያነጠረ፣ እያነጻ እንደውም ፊት ለትግሉ ጥሩ ዓላማ የሰነቁ በሁሉ የታጠቁትን እያዘ የሚሄድበት ነው። ይሄ የዓለም የትግል ታሪክ የሚያሳይ ነው፣ አዲስ አይደለም። ሁለት ሶስት አራት ሶስት ሰዎች መሄዳቸው በትግሉ ላይ ሊፈጥር የሚችለው አንዳችም ነገር አይኖርም። ግን ሊፈጥር የሚችለው የአስተሳሰብ መዛነቁን ግን ማስተካከል አለበት ስት ስለዚህ መሄዳቸው እነዚህ አንደኛ አገዛዙ የላካቸው ከሆኑ እንግዲህ ስራቸውን ጨርሰው ነው የሚሄዱት። ቅድም ባልኩ በእኛ ክፍተት ከእውቀት ግንዛቤ ከመፍጠት ችግር የሚሄዱት ደግሞ እሱም የእኛ ጥፋት መሆኑን ተቀብሎ በቀጣይ ለማስተካከል ይመጣል ነው እንዳልከው።